ምንድነው? የሰው ክፍል ውስጥ ዘው ብለሽ የምትገቢው ስርአተ ቢስ! እናት ስርአት አላስተማረችሽም እንዴ? ትሰምኛለሽ? ስለ እናቴ መናገር አይደለም ማሰብ ራሷችን። ቆይ አንቺ ሴት አደለሽ? ክብር የሚባል ነገር የለሽ? ባርኪን ገና ሳታገቢ ዘው ብለሽ የገባሹ ሴት እኮ ነሽ። እንዴት ስርአት አይኖርሽ? በቃ ዝጊ፣ ቁጭ ቤት። ሰማሽ? ኩያሽ መሰልኩሽ እንዴ? አንቺ ምን የሚያገባሽ ነገር የለም። ያልበላሽን አትከኪ። ከአሁን በኋላ ደግሞ ትሰምኛለሽ? ቤቴ ቤቴ ስቲ እንዳልሰማሽ ከዚህ በኋላ ይሄም ቤት የኔ ቤት ነው። አይካሽ ደግሞ እኔም አደርገውን አሳይሻለሁ። ጭራሽ ቆይ፣ ማን ነው እንደዚህ የልብ ልብ የሰጥሽ? አሁን ከዚህ ቤት ውልቅ ብለሽ ውጭልኝ። ወንድሜ ከእንዳንቺ አይነት ስርአተ ቢስ ጋር እንዲሆን አልፈቅድለትም። ምን ልትሆኚ ነው? ቆይ ምትፍጨረጨሪው። አልወጣም። ከፈለግሽ አንቺ ውጭ። እንደውም ሳይሽ አልተመቸሽኝም። እኔ እኮ ፍቅር ነኝ። እኔም ቤዛ ነኝ እና ምን ይጠበስ አሁን። በጥፊ ብዬ ከማስለቀስሽ በፊት ሂጂ ውጭልኝ። ቆይ ምን አይነት ሴት ነሽ? እኔም ከንቺ ብሳለው፣ አርፈሽ የምትቀመጭ ከሆነ ተቀመጭ፣ ካልሆነ ግን ጉድጓድ ቆፍሬ ነው ቀብሽ፣ አንቺ አይጥ። እውነት ግን አንቺ የባሮክ ፍቅረኛ ነሽ? ምንሽን አይቶ ነው ቆይ ያፈቀረሽ? እሱ አንቺን አይመለከትሽም። የወንድምሽ ሚስት እስከሆንኩ ድረስ ደግሞ ልታከብሪኝ ይገባል። ሰላም ሰላም፣ እንትና የተከበራችሁ ይቻላል፣ የቤተሰቦች እንድትናችሁ ሰላም ናችኋልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንደ ቻናሉ አዲስ የሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ በተሰሞኑ ነባር የሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታት የሚወደች ጊዜ እንዴት ነው እየበረታች ነው። ዛሬ ደግሞ እየላችሁ የመጣሁት አዝናኝና አስተማሪ የሆነው እንደተለመደው አደይ ድራማ ነው እና ባለፈው በክፍል አርባ ሰባት አቋርጠን ነው ነበር። ዛሬ ደግሞ በክፍል አርባ ስምንት እላችሁ መጥቻለሁ። እና እልው ወደ ኤላ ቤት ሄዳ ነበር ስርካ ተቀምጣ ተመለሰች፣ ማለት ነው ውዶችዬ። ምንድን ነገሩ እንደ ነው፣ እነ ፍቅር ቤት የባሮክ ፍቅረኛ መጥታ ነበር እና ከአሁን በኋላ ከዚች ሴትዮ ጋር አልቀመጥም ብላ ነው የወጣችው ማለት ነው። የባርኮት ይነግረኛል ቤዛ መጣች ማለት ነው። ቤዛ መጣ በቃ እንዳለ ለሁላቸው ሰደበቻቸው። እዚ ላይ ለአሌ ኔውሴሽን አለቻት። ወደ ኢላ ቤት ይዘሽኝ ህይ ስትላት መጀመሪያ ሌዱ የሳሎን ላይ ተሰጭጣው ነበር ስልኳ ማለት ነው ቤዛ ከዛ እስ የእሷ ስልክ ይዛ እየጎረጎረች ታገኝሻት ና አንቺ ስልክ ደግሞ ምን እየሰራሽ ስልክ ላይ ምን እያደረግሽ ነው አለቻት። ደሞ ለዚህ ስልክ አንቺ ልጅ በዛ የምትባዩ ባለቻት ማለት ነው። አዎ እኔ ነኝ እና የትንሽ ኤላ ቤት ውሰጅኝ አለቻት። ኤላ ቤት፣ ኤላ ቤት ምንታደረግ ነው ላ ቤት ምትያጅ አለቻት። ጓደኛዬ እኮ ነው ጓደኛዬ ነው

ለድምፀዬ ይቅርታ ጉንፋን ስለያዘኝ ነው። ዱችዬ እና ከቤዛ ጋር አይዋደዱም። ቤዛና ፍቅር ማለት ነው፣ በጣም እየተጨቃጨቁ፣ አንቺ ምን እንድታደርጊ መጣሽ? አንቺ አንቺ ለወንድሜ አትገቢውም። አንቺ ስርአት ቢስ ሲሆንሽ ለወንድሜ ፍቅረኛ ልትሆኚ አትችይም እያለቻት፣ እሷ ደግሞ ታየኛለሽ፣ የወንድምሽ ምስት እስኪሆንኩ ድረስ ልታከብረኝ ይገባል ይፍታ ክብርኝ ይገባል አለቻት፣ ማለት ነው። እሷ ደግሞ ክብር ይቅርና ከዚህ ቤት ውልቅ ብለሽ ውጭልኝ፣ አንቺ እንዴት ክብር የለሽም! እንደገና ፍቅረኛ፣ ገና ላይ ገና ፍቅረኛ ነው ብለሽ በትዘው ብለሽ ምትገቢው ብላ ተሳደበቻት ማለት ነው። ለቤዛ ሰደበቻት ማለት ነው። ልዱ ደግሞ ለወንዱ ማለት ትነገር መጣች፣ ምክንያቱ ኤላ ኤላ ቤት ሄዳ ከቤዛ ሽሽት፣ ከቤዛ ጋር አልቀመጥን ብላ ኤላ ቤት ስትሄድ ኤላ ማባረራት፣ ምክንያቱ ለሚ እየደበራት ነው ለሚ ፍቅረኛ የመሆኗ። አትርሺ ፍቅረኛ ስለሆነች፣ አንቺ ደግሞ ቤቴ እየመጣሽ በቲ እየመጣሽ አትብጭብጭኝ ደግሞ በአሁኑ ሰዓት አሁን ሌሊት ነው፣ ለምን መጣሽ? መሽቷል ኮ ለምን መጣሽ? ብሎ ሲያባረራት፣ እሷ ደግሞ ወደ ቤት አልሄድም ብላ ከመኝታ ክፍል ላይ ወጥታ ሳሎን ላይ ተኛት ማለት ነው እና እዛ ላይ ተኝታ እያለች መጣቻት ለሚመጣች አውቃ ምን አደረገች ነ ውጭ ተነሽ፣ አሁን ነግቷል ተነሽ ህጅ ወደ ቤት ስላት፣ ራሷ እንደ አዞራት አድርጋ ወደቀች ማለት ነው። እሱ ደግሞ ስደግፋት ለሚመጣች ሰራሁል ሰራሁልህ፣ አለችው እንዲህ ለምንድነው እንደዚህ የእጅር ጨዋታ የምትጫወች ዋላት ማለት ነው የላም ደነቀጥ ክሰራውል ህጅ ህጂ እያልክ ስላስጨነቅክኝ እኮ ነው፣ እያልክ እና ምን ላደርግ አለችው። አሁን ውጢ አሁን ውጭልኝ አልኩሽ አላት አላት፣ ወጣች ማለት ነው ወደችዬ። እዚ ላይ ደግሞ አደይ ልታስፈቅድ ለቤዛ ወደ ኤላቤት ልትወስዳት ስትል ልታፈቅድ ማለት ነው። አንቺ ደግሞ ምን አባሻ ገባሽ እና ነው አንቲ ወደ አትወስጃትም። አርፌሽ ስራሽ ተቀመጭ ሰራተኛ እስካሁን ሽራሽ አለቻት ማለት ነው ውዶች። ይ እንደዚህ ብላት እሷ ደግሞ ተመለሰች። ስትመለስ ቤዛም አመናጫጨቃቻት ማለት ነው። ስታመናጫጨቃት ዳዊት ካሁን በኋላ አዴ ላይ እንደዚህ መናገር ይቅርና አንቺ ኤላ ቤት የማድረስ መብት የላትም። እሷ ስራዋ እዚ ላይ እስከሆነ ድረስ እዚ ላይ ነው የምትሰራው ካሁን በኋላ እንደዚህ እንዳትናገዳት ለአዴ ብሎ አስጠነቀቃት ማለት ነው። እሷ ደግሞ ስንት ሰው ግን እዚ ቤት ላይ የምኖረው ስንት ሰው ነው ያለው ምናምን አለች ማለት ነው። ከዛ እንደዚህ እያለ ያለ ላ ላ ምን ላት ለለምለም ማለት ነው። በነገራችን ላይ ኤላ ወደ ሌላ ሀገር ሊሄድ ነበር ከሱ ቀርቷል፣ ማለት ነው። ምክንያቱ እኔ አባቴ የፈቀደልኝ ብቻ ነው እንዲህ ማግባት የምችለው። እኔ እኮ በአሁኑ ዘመን አሁን በአሁኑ ዘመን እኮ ሰው የመረጠ ለማግባት ቀርቷል። እኔ የምወዳት አለችኝ፣ አባቴ ደግሞ እኔ የመረጥ ክልተ ነው የምታገባ ብሎኛል ብሎ ለእናቱ ስነግራቸው፣ እናቱ ደግሞ ግድ የለህም አንተ የወደድካት ብቻ ካለች እሷ ናት ማግባት የምትችለው ብለውት በጣም ደስ ብሎ ደስ ብሎታል ማለት ነው። ለምን ደግሞ ምግብ ትሰራለት ትሄዳ ነበር ግሽና ቤት እያለ ለምዬ ናፍቀሽኛል እኮ ስላት፣ ይቅርታ አደርግልኝ ስላት፣ ይቅርታ ባደርግልህ ባላደርግልህ ምን ትርጉም አለው? ልቤ እኮ ሰብረኸዋል አለችው። አስተካክላለው ለምዬ ይቅርታ አደርግልኝ አላት። እና ትተያይኝ ለትሄዳለህ እንደ እኔ ይቅርታ ባደርግልህም ትተያይኝ እኮ ትሄዳለህ አለችው። ይቅር ይቅር እንጂ እኔ ትቸሻ አልሄድም ብሏት፣ እሷን በጣም ደስ ብሏታል ማለት ነው። ዳይመንድና ንጉስ ደግሞ ዳይመንድና ንጉስ ደግሞ እየለየ የላ የሪዱ ስልክ ወስደውት ስለነበረ ሸጠው ማለት ነው። ዳይመንድ ሸጦታል። እኔ ወንድሞቿ መጥተው ብጠይቁኝ እኔ ኃላፊነት አልወስድም ስለው አንተ ፈሪ፣ ለምንድነው የምትፈራው? አሁን የቤት ክራ ካልከፈልክ እንካ ብሎ ግማሽ በር ሰጠው ማለት ነው። ወዶችዬ፣ ዳውት ደግሞ በጣም ተናዷል። ምን ምን ልትሰሪ ነው? እነሱ ቤት ሄድ፣ ኤላ ቤት አትጅ እያልኮሽ ራስሽ ነች ስልክሽ እንድትቀሚ ያደረግችው ሲላት እኔ እኔም ድሮ አንተ ከኔ ግን አትቆም አንተ እኮ እኔ ወንድም አለኝ እያልኩ ብላ አኩርፋ ስትወጣ እሱ ደግሞ ወደ ዳይመንድ ሄደ ማለት ነው ውዶችዬ እና በቀጣይ ክፍል እስከምንገናኝ ማለት ነው በቀጣይ ክፍልስ እንዴት ነው ባሮክ ይመጣ ይሆን ባሮክ መጥቶስ ለእህቱ ወይስ ለፍቅረኛው ያደላ ይሆን የምን ይዣላችሁ እመጣለሁ፣ ማለት ነው ውዶች። እስከዛኛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በጣም አመሰግናለሁ ስለምታበረታቱኝ። እየመሸ ያላችሁ መልካም ምሽት ይሆንላችሁ፣ እየነጋ ያላችሁ ደግሞ መልካም ቀን፣ መልካም ስራ ይሆንላችሁ እያልኩ በዚ ላይ አቋርጠዋለሁ ማለት ነው ውዶች። ይሄ ባይባይ። ውድድ አረጋችኋለሁ።